ለማንኛውም ያምኑ ቡና ጠጣይ ችም ማጨሻ ደግሞ እጄ ላይ እሳት ወድቆ ድረሱ ድረሱ፣ እጄ ልትፈረፈር። ለማንኛውም አብራችን ስለነበራችሁ አመሰግናለሁ። እና በጣም ወፈረሻለሁ ወፈረሻለሁ እያለኝ ነበር እና ደግሞ ካላ አነሳሁሽ ካላ አነሳሁሽ ብሎዚ ማለት አረታች ላይ የሚያልፍና ሶስት ቀን አራት ቀን የሚቆየውን ብዙም አልተመቸኝም ለማንኛውም ቪዲዮ ላይክ አድርጉ ሰብስክራይብ አድርጉ በጣም ነው የቀረበው ማግን ያው ቪዲዮ የተጨርስየ ነው ብዬ ቪዲዮዬ እንደዚህ ቀረጸኛልሆና ቪዲዮዬን ጨራረስኩላ ግን በአንድ ቀን እንዴት ነው ሚፈራ እያላችኝ ነው እኔ ኪኒቶ ሲፈራ አልተመቸኝም ጨጓራ ይነካል ምናምን ይኸው መጠት አልደስ አይልም ፊሊፒን ይመሰልሽ ወፈርሽ በጣም እያለኝ እና ከእኔና ከሱ ስንታይ ራሱ እኔ ግዙፍኛለሁ አሊም ራሱ ወፍሯል ግን እኔ በጣም ወፍሬ ያለሁኝ ደንድብ ያለሁኝ እንጂ ምን አሰላሙ አለይኩም። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከጠዋት ጀምረናል ብሎጋችንን። ዛሬ ቪዲዮ ላይክ አድርጉ። በፓስታ ነው የጀመርነው ጠዋታችንን እና ቁርሳችንን በላን እና እንደተለመደው ቤታችንን አጸዳዳን ፏል። ቤቱ ከተጸዳዳ በኋላ ደግሞ እንግዲህ አይቀርም አደለ፣ የቀን ውሏችን ዙር አብረን እንዋልን ቶሎ። እና ዛሬ ምን እላችሁ ነበር የመጣሁት መሰላችሁ እና እዚጋ ቤታችንን አጸዳዳን ትንሿ ሳልሆን ሳሎን ከዛ እዚ ጋር መጣን። መጅሳችን አረጋግፈን ብለን አጸዳዳን ፎ አደረግን። እና እንዴት መሰላችሁ ዛሬ ምን ላወራችሁ ነበረ ግን አፌ ላይ ጠፋ። ብሎግ ትሰራላችሁ። ያው ብሎጌ ወዳችሁታላ ታዲያ፣ ቪዲዮ ላይክ አድርጉ። ከዛ ደግሞ ለቻናሉ ቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያው እች ድመት እንግዲህ እኛ ቤት እንቋጭ እና ታጠፈም ከኛ ቤት እና ነገ ሐሙስ አይደለ? ሐሙስ ሲሆን እንግዲህ ፍሪጅ ውስጥ ያሉትን የለዛዘዙትን ምን ያሉትን ነገሮች ማጥራት አለብን። እንዳይጣሉ ሁሉንም እንሰራቸዋለን ማለት ነው። ካሮቱ ራሱ እንዴት እንደሆነ ተመልኩት። ጥቁር ልዝዝ ብሏል። ላላጥሩኝ ነው ግን፣ በደንብ አጥቤያለሁኝ ዞሮ የሚጠባበስ ስለሆነ ችግር የለውም። ዛሬ በቃ እኔ በፈለኩት አይነት ነገር ነው የምሰራው። ስም የለውም የዛሬው ምግብ። በነገራችን ላይ እኔ ዝም ብዬ ነው የምሰራው፣ እንደሚመቸኝ አርጌ ማለት ነው። ሩዝ በኢዳም ብሮ ችግር የለውም። ሩዝ እንግዲህ በቃ እንደዛ ነው የምሰራው። ዝሮ ያው እንዳይጣል ነው የዳዛዘዘ ስለሆነ አብዛኛው ባደንጃሉ ምንም ሁሉም እንዳይጣል ብዬ እንግዲህ ነገ ገበያ ለነገ ገበያ ዛሬው መጣራት አለበት እና እንደዚህ እንግዲህ ከታተፍን ተፈነ ዚጋ ነጭ ሩዝ ነው የምሰራው። ሩዝ ሰራሁኝ። ከዛ በኋላ የከታተፍኩትን ሁሉንም ጠበስኳቸው። ከዛ እዚህ ጋር ሽንኩርት እና አድርጌ በርበሬ ምናምን አልጨምርበትም። በሚጥሚጥ በሚጥሚጣ ትንሽ ሚጥሚጣ አደረግባታለሁ፣ ዳጣ ማለት ነው። ከዛ ቲማቲም እና ሳልሳ አድርጌ ነው የምሰራው። ትንሽ ቅመም እጠቀማለሁኝ። ዙሮ እንደዚህ አይነት ምሳ እንበላለን ማለት ነው። ለማንኛውም ግን እኔ ሰሞኑን ካያችሁኝ፣ እኔ ከወለድኩ በኋላ በጣም ወፍሬ ያለሁኝ ይመስለኛል። እና የውፍረቴ ምንጭ ይመስለኛል ዝም የቤት ውስጥ ያለው ምግብ ሁሉ እየሰራሁ መብላት ነው ስራዬ። ነገሩ አጥቢ ነኝ ካልበላሁኝ እንዴት ይሆናል? ልበላለሁኝ እንጂ ካልተበላ፣ በዚህ ኑሮ ላይ ምግብ ካልተበላበት አስቸጋሪ ነው የሚሆነው እና በጣም ወፍሬ ያለሁኝ እያልኳችሁ ነው። እና እንደዚህ ሰራሁ፣ በቃ አሪፍ ምግብ ሰራሁኝ ቃጠል ያደርጋል ከላይ ደግሞ ይሄ ጥብስ ቅጠር ጣል አረፍበት እዚህ ጋር ሩዛችን ደረሰ እዚህ ጋር ለሩዙ ትንሽ ከለር አደርግበታለሁኝ ከዛ በኋላ ምሳችን ደርሷል ግን አሊ ምን መሰል ሻለኝ ነው ፊሊፒኒ መሰል ሻለኝ ይችን ይዛችሁ እንግዲህ አውርደው ፊሊፒኒ መሰል ሽ ወፈርሽ በጣም እያለኝ እና እኔን ከእኔ እና ከእሱ ስንት ያየ ራሱ እኔ ግዙፍ ሁኛለሁ አሊም እራሱ ራሱ ወፍሯል ግን እኔ በጣም ወፍሬያለሁኝ ደልቤያለሁኝ እንጂ ምን ወፍሬያለሁኝ ለማንኛውም ያው የአራስ ሰውነት ስለሆነ ነው። አየር ሲመታው ይሟሽሻል ነው የሚባለው ይላሉ እናቶቻችን። እና አሊ ራሱ እዚህ ጋር አይችለኝም ብታዩት፣ በአንድ እግሬ እራሱ ወጥቼበት እግሩ ላይ አይችለኝም። እና በጣም ወፈረሻሉ ወፈረሻል እያለኝ ነበር እና ደግሞ ካላነሳሁሽ ካላነሳሁሽ ብሎ ማለት ነው ኧረ ተው አይችለኝም እያልኩ እና ወገቡ ሊቆርጥ እና ግን አስቶኛል። የወንድ ቀጭን የለውም ነው የሚባለው እኔ ግን በጣም ወፍሬያለሁ እስኪ የውፍረት መቀነሻ ምንድን ነው ቀነስ ስላደርገው ትንሽ ይሄን ውፍረት እስኪ የውፍረት መቀነሻ የምታውቁት ካለ ንገሩኝ ምግብ መቀነስ እንዳትል ምግብ እየተበላ ውፍረት መቀነስ የሚቻልበት መንገድ ካለ ንገሩኝ ለማንኛውም ብሎጋችን ዛሬ ምሳይን በጊዜ ነው የጨረስኩት ብዙም ከባድ ነገር ስላልሰራሁኝ በጊዜ ነው ምሳው ያለ ያኔ ምሳ ሰርቼ የጨረሱት በጊዜ ተጣጠኩኝ በጊዜ እንደዚህ ፈዋልን አሊም በጊዜ ቤት ገብቶ ነበረ። ትንሽ እያወራ እና ሰው ብድግ ነው የሚያደርገው እኮ ባንዴ። እንዴት ነው አንቺ እንዲህ የከበርሽ ምናምን ሁሉ እያለ ነበረ። አራስ ቤት ነው። አበቃ በልቻለሁ ማለት ነው፣ ድልብ ያለሁኝ። ለማንኛውም ምሳችን ደረሰ ሰዓቱ። ሶላታችን ሰግደን ምሳችንን እዚህ ጋር አቀራረብን። ምሳችንን በላ ነው ያው። እኔ ጋ የማይቀረው ነገር ኪኒቶ ነው ብያቸዋለሁ፣ ኪኒቶ እንዴት ነው የምትሰሩ እያላችሁኝ ነበር። ከዚህ በፊት ቪዲዮ ላይ ሰርቻለሁኝ፣ ግን በአንድ ቀን እንዴት ነው የሚፈላ እያላችሁኝ ነው። እኔ ኪኒቶ ሲፈላ አልተመቸኝም፣ ጨጓራ ይነካል፣ ምናምን የሆነ መጠጣል ደስ አይልም። እኔ ያልፈላው ኪኒቶ በጣም ተመችቶኛል እና እሱን ነው የምወደው፣ እኔ የወደድኩት ማለት ነው። እና ምሳችንን ያው እንግዲህ እንደዚህ ያቀራረብን፣ ሁሉም ተጠባብሶ ስለነበረ ነጭ ሽንኩርቱም እራሱን ዝም ብዬ ጠብሼ ነው ያደረኩት በቃ ያቆላላሁት ሽንኩርትና ቲማቲም ሳልሳ ብቻ ነው ስለዚህ ምሳችን ምን ብላ እዚጋ አሊ እያሳቀኝ ነበረ ቪዲዮ ሳልጀምር ምግቡን ጀምሮ ታገኝ ቪዲዮ እየቀረጽኩ ብሎ ሳልጨርስ ከአንድ ጎን ምግቡን በልቶታል ከዛ እንዴት ትበላለ ያልኩት እንደ በራው አይደል፣ እንዲያቀርብሽ እያለኝ ነበር። አሁን በራው ነው የቀረበው። ያው ቪዲዮ ምሳ ከተበላ በኋላ እንደተለመደው ምንድን ነው የሚከተለው? ቡና ነው። ቡናችን እንጠጣለን። ግን አሪፍ ምሳ ነበር። አንድ ቀን ክኒቶ ነው የወደድኩት፣ ሶስት ቀን አራት ቀን የሚቆየው ክኒቶ ብዙም አልተመቸኝም። ለማንኛውም ቪዲዮ ላይክ አድርጉ፣ ሰብስክራይብ ያድርጉ። ኑ ቡና እንጠጣ። ቡና እንጠጣ ነው። የቡና ደባብ ደስ ይላል። እንደዚሁ በቃ ሲጫጫስ ምስል ያለው ነገር ደስ የሚል ነገር ነው። ለማንኛውም ኑ ቡና እንጠጣ። አይች ማጨሻ ደሞ እጅ ላይ ሳትወድቅ ድረሱ፣ ድረሱ፣ እጅ ላይ ልትፈረፈረው። ለማንኛውም አብራችን ስለነበራቸው አመሰግናለሁ። ዛሬ እንግዲህ እንደዚህ አይነት ምሮ ጊዜ የላችሁ መጥቻለሁ። በሌላ ቪዲዮ እስከምንገናኝ በሌላ ስራ እስከምንገናኝ አብራችን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ኮሜንት የፈለጋችሁትን፣ ብቻ ሰብስክራይብ አድርጉ ላይክ አድርጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ኮሜንት የፈለጋችሁትን፣ ተናርፉ፣ ብቻ ሰብስክራይብ አድርጉ ላይክ አድርጉ። እና ብሎጌ እንደዚህ እንደዚህ እያልኩኝ ጨርሻለሁኝ እላችኋለሁኝ። በሌላ ቪዲዮ እንገናኛለን። ሌላም ብሎግ ሰራላችኋለሁኝ። እና ለነበረው ነገር ደግሞ ይሄን ይመስላል። ለቻናሉ አዲስ የሆናችሁ አሁንም ሰብስክራይብ ላይ ላይክ ማድረግ አትርሱ። ቡናችን እየተቀዳ ነው። ቡናችንን ጠጥተን ቪዲዮን ጨርሳለን። ባይ ባይ። ደህና ሁኑልኝ። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ላይክ አድርጉ። ከመጀመራችሁ በፊት ቪዲዮን ላይክ አድርጉ። ትንሽ ራሴን አሞኛል እና እንትን አላልኩም። ዛሬ ብዙ አልተመቸኝም፣ ቪዲዮ ለመስራት ግን ግዴታ ደግሞ መስራት አለብኝ። ማለት መስራት አለብኝ ግዴታ ነው። ከስራ ይቀርም አይደለም።